የአብዲ ኢላይ ታማኝ ወጣት ሚሊሻዎች በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ አስተዳደር ላይ እየሸረቡት ሴራ ተጋለጠ። የዘንድሮውን የሰራተኞች በዓል በልቶ ማደር እየቸገረ ያለውን ሰራተኛ እውነታን የሚያንጸባርቅ ነው ተባለ። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ምርምር ጣቢያ ፕሮጀክትን መቀላቀላቸው ተሰማ። በጎፋ ዞን ላሟ ጅራት አልባ ጉማሬ መሰል ጥጃ ተገላገለች። ከውጭ አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መገደላቸው ተሰማል። የተወለዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜና ፍጻሜ ደስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ከተመሰረተ 62 ዓመታትን ያስቆጠረው ፖሊስ ሆስፒታል በዓመት ከ50 ሺህ በላይ ለሚሆኑ ታካሚዎች በነፃ የተኝቶ ህክምና አገልግሎት መስጠቱን አስታወቀ። የኢትዮጵያ ፌዴራል ፖሊስ ሆስፒታል ጡረታ የወጡትን እንዲሁም አጠቃላይ የፌዴራልና ክልል ፖሊስ አባላትንና ቤተሰቦቻቸውን ጨምሮ በአጠቃላይ ከአንድ ሚሊዮን በላይ ለሚሆኑ ዜጎች ያለምንም ክፍያ የነፃ ህክምና አገልግሎት እየሰጠ እንደሚገኝ አስታውቋል። ከነዚህም ውስጥ በአመት ከ50 ሺህ በላይ ለሚሆኑ ተኝቶ ህክምና አገልግሎት እየሰጠ እንደሚገኝና በየቀኑ ከአምስት መቶ እስከ ሰባት መቶ የሚደርሱ ታካሚዎችን እንደሚያስተናግድ ለማወቅ ተችሏል። የሚሰጡ ህክምናዎችን በተመለከተ ሆስፒታሉ በዋናነት የፖሊስ ስርዓት ውስጥ ያለ እንደመሆኑ መጠን በብዛት የሚሰሩ የቀዶ ሕክምናና አጥንት ሕክምና አገልግሎቶች እንደሆኑና ከዚህ በተጨማሪም በተመላላሽ ሕክምና ባለፉት ስድስት ወራት ውስጥ ብቻ በትንሹ ከ50 ሺህ በላይ የሚሆኑ አገልግሎት ፈላጊዎችን አስተናግዷል። ከእነዚህ ውስጥ ከ60 በመቶ በላይ የሚሆነው የእናቶችና ሕጻናት ሕክምና መሆኑን እንዲሁም ሆስፒታሉ የኢትዮጵያ ፌዴራል ፖሊስ በሚገኝበት ቦታዎች በሙሉና ና በ115 ክሊኒኮች አማካኝነት ለአባላቱ ነጻ ህክምና አገልግሎት እንደሚሰጥ የታወቀ ሲሆን አንዳንድ ክሊኒኮችም ከፖሊስ ስርዓት ውጭ የሆኑ መደበኛ ዜጎች ጭምር የሚጠቀሙበት ነው ተብሏል። ከተመሰረተ 62 አመታት የሆነውና መቀመጫውን ሜክሲኮ ልደት አካባቢ ያደረገው የኢትዮጵያ ፌዴራል ፖሊስ ሆስፒታል በኢትዮጵያ ውስጥ ለመጀመሪያ ጊዜ የአእምሮ ቀዶ ህክምና መስጠቱና ከዚህ ቀደም ታካሚዎች በሆስፒታሉ የሌሉ መድኃኒቶችን ከውጭ ጤና ተቋማት በኩል እንዲገዙ በማድረግ ሂሳብ የሚወራረድበት አግባብ እንደነበረ ያመለከተው ዘገባ ይህ የሚፈጥረውን ውጣ ውረድ ለመቀነስና መድኃኒቶችን በአጭር መንገድ እንዲያገኙ ለማስቻል በሆስፒታል ውስጥ ማንኛውም ማህበረሰብ ሊገለገልበት የሚችል ፋርማሲ መከፈቱን ለአሃዱ የነገሩት በሆስፒታሉ የጤና አገልግሎት ዋና መምሪያ ረዳት መኮንንና የጽህፈት ቤቱ ኃላፊ ዶክተር ናሆም ፀሐይ ናቸው። በሰኞ የሞርስ ዜና ወጃችን አቶ ጌታቸው ረዳ አዲስ ፓርቲ ሊመሰርቱ መሆኑን ነግረናችሁ ነበር። ይህንን መረጃ ቢቢሲ ትግርኛ ዛሬ ዘግቦታል። በቀድሞው የትግራይ ጊዜ አስተዳደር ፕሬዚደንት እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አስተባባሪነት የትግራይ ሊበራል ዲሞክራቲክ ፓርቲ ትልዴፓ የተሰኘ ፓርቲ በምስረታ ላይ ስለመሆኑ ቢቢሲ ትግርኛ ዘግቧል። በምስረታ ሂደት ላይ የሚገኘው ቲሊዴፓ ለብሔራዊ ምርጫ ቦርድ የሚያስመዘግበውን ፕሮግራም በጥልቀት በመፈተሽ መሰረተው አዲስ ፓርቲ በግለሰቦች መብትና ነጻነት የሚያምን የግል ዘርፉን ወይም ባለ ሀብቱን የሚያስቀድም ነጻና ገለልተኛ የፍትህ የጸጥታና ደህንነት ተቋማትን የሚያደራጅ ብቃት ላይ የተመረኮዘ ፕሮፌሽናል ሲቪል ሰርቪስ የሚያደራጅ አሳታፊ ምርጫ በማድረግ ህዝብ የስልጣን ምንጭ ባለቤት እንዲሆን ይሰራል ተብሎ ተስፋ ተደርጎበታል። በሰኞ የሞርስ ዜና ጉዳችን በትግራይ ከአመት በኋላ ምርጫ የማድረግ እድል ከገጠመ ህዝባዊ ቅቡልና ለማግኘት ሲሉ አማካሪ ሚኒስትሩ ጌታቸው ህጋ ያካሄደ እየሄዱ ነው በማለት ዘግበን ነበር። ገላቸውን ለመታጠብ ወንዝ የገቡት ሶስት የአንድ ቤተሰብ አባል ህጻናት ሰጥመው ህይወታቸው አለፈ። በትግራይ ክልል ሰሜን ምዕራብ ዞን ሰየምቲ አዲያቦ ወረዳ አዲ ክልተ ክፍለ ከተማ ውስጥ በሚገኝ ማይገኒ በተባለ ወንዝ ውስጥ ገላቸውን ለመታጠብ የገቡ የአንድ ቤተሰብ አባላት የሆኑ ሶስት ህፃናት ሰጥመው ህይወታቸው ማለፉ ተሰምቷል። ዓርብ ሚያዝያ 17 ቀን 2017 ዓ.ም በወንዙ ገላቸውን ለመታጠብ ገብተው ህይወታቸው ያለፈው ህጻናት ከአምስት እስከ 8 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆን ሁለቱ ወንድማማቾች እንዲሁም ሶስተኛው የእናታቸው የወንድም ልጅ ወይም የአክስት ልጅ መሆኑ ተነግሯል። የታዳጊ ህጻናቱ አስከሬን ከረጅም ፍለጋ በኋላ በእለቱ ከቀኑ 8 ሰዓት ላይ የተገኘ ሲሆን ቀብር ስነ ስርዓቱም ወዲያውኑ መፈጸሙን የአዲ ክልተ ክፍለ ከተማ አስተዳደር አስታውቋል። ማይ ገኔ የተሰኘው የተሰኛው ወንዝ ግዙፍና ጫፍ ላይ የታቆረ ውሃ ያለው መሆኑ ከዚህ ቀደም ተመሳሳይ አደጋዎች መከሰታቸውን አስተዳደሩ አስታውቋል። በመሆኑም ወላጆች ልጆቻቸውን ከአሰቃቂና ከማይቀለበስ አደጋ ለመታደግ መምከርና መከታተል እንዳለባቸው አስተዳደሩ አሳስቧል። ኢትዮጵያን ጨምሮ አስራ ሶስት ሀገራት የሩሲያ ቻይና የጨረቃ ምርምር ጣቢያ ፕሮጀክትን መቀላቀላቸው ተሰማ። ኢትዮጵያን ጨምሮ 13 ሀገራት ሩሲያ እና ቻይና ዓለም አቀፍ ሳይንሳዊ የጨረቃ ምርምር ጣቢያን ለመፍጠር የሚያደርጉትን ጥረት መቀላቀላቸውን የብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ለጠፈር እንቅስቃሴዎች ሩሲያ ግዛት ኮርፖሬሽን ሮስ ኮስሞስ ዋና ዳይሬክተር ዲሚትሪ ባካኖቭ አስታውቀዋል። ዋና ዳይሬክተሩ በስብሰባው ላይ ዓለም አቀፉን የጨረቃ ምርምር ጣቢያ ለማቋቋም ከቻይና ጋር ያለን የጋራ ተነሳሽነት በንቃት እያደገ ነው ያሉ ሲሆን 13 ሀገራት ማለትም ኢትዮጵያ፣ ሴኔጋል፣ ጅቡቲ፣ ደቡብ አፍሪካ፣ ግብጽ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓና ቦሊቪያ ፕሮጀክቱን መቀላቀላቸውን ስለመግለጻቸው የሩሲያ ሚዲያዎች እየዘገቡ ነበር። በካኖቭ በፕላኔቶች ፍለጋ ላይ ሩሲያ ልዩ ሳይንሳዊ አቅም እንዳላት በመጥቀስ በተለይም በቬነስ ተልዕኮች ላይ ሀገሪቱ ያላትን እውቀት እምቅ ነው ብለዋል። ሩሲያ ቬነስ፣ ጨረቃና ማርስን ለማጥናት ልዩ ሳይንሳዊ ትምህርት ቤቶች ያሏት ሲሆን በጨረቃ ላይ ማረፊያ ቴክኖሎጂዋን በዓለም አቀፍ ደረጃ ተወዳዳሪ የሌለው መሆኑን ተናግረዋል። አክለውም ጨረቃና ማርስን በማጥናት የሩሲያ ልምድ ለወደፊቱ በብሪክስ ለሚመራው ዓለም አቀፍ የጠበር አክለውም ጨረቃንና ማርስን በማጥናት የሩሲያን ልምድ ለወደፊቱ በብሪክስ ለሚመራው ዓለም አቀፍ የጠፈር መርሃ ግብሮች የቴክኖሎጂ መሰረት ሆኖ ሊያገለግል እንደሚችል ጠቁመዋል። ዋና ዳይሬክተሩ ቻይና፣ ህንድና የተባበሩት አረብ ኤሚሬቶች በጥልቅ የጠፈር ምርምር አቅማቸው እያደገ ማምጣቱን በማንሳት ወደ ማርስ ያደረጉትን የተሳካ ተልእኮና የጨረቃ ፍለጋ ልምድን ጠቅሰው ይህም የበለጠ ቀልጣፋና ኢኮኖሚያዊ የጋራ ፕሮግራሞችን ለማሳደግ ያስችላል ብለዋል። የሩሲያ መንግስት የህግ አውጭ ኮሚሽን ዓለም አቀፍ ሳይንሳዊ የጨረቃ ጣቢያ አይ ኤስ ኤስ ማቋቋሚያ ላይ ከቻይና ጋር የተደረገውን ስምምነት እንደ አውሮፓ አቆጣጠር ህዳር 29 ቀን 2023 አጽድቋል። በአውሮፓ አቆጣጠር በግንቦት ስምንት ቀን 2024 የሮስ ኮስሞስ የቀድሞ ዋና ስራ አስፈጻሚ ዩሪ ቦሪሶቭ ሩሲያ ከቻይና ጋር በጋራ የጨረቃ ጣቢያ የኃይል ማመንጫ ጣቢያ ለመፍጠር ዝግጅት መጀመሯን ማስታወቃቸው ይታወሳል። ከአመት በፊት ኢትዮጵያ ለመጀመሪያ ጊዜ በህዋ ኤጀንሲዎች ኃላፊው ስብሰባ ላይ በተሳተፈችበት ወቅት ከሩሲያ ጋር በህዋ ትብብር ዙሪያ የመግባቢያ ሰነድ ለመፈራረምና በጋራ ጉዳዮች ላይ ፍኖተ ካርታ ለመቅረጽ እየሰሩ መሆናቸውን የቀድሞ የሮስ ኮስሞስ ኃላፊ ዩሮ ቦሪሶቭ መናገራቸውን አስታውሶ የዘገበው አህዱ ነው። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳ የዘንድሮውን የሰራተኞች በዓል በልቶ ማደር እየቸገረው ያለውን ሰራተኛ እውነታውን የሚያንጸባርቅ ነው ተባለም። ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን ጫና መቋቋም አቅቷቸዋል፣ ያለው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ራሳቸውና ቤተሰባቸውን ለማስተዳደር ባልቻሉበት ሁኔታ ተጨማሪ ክፍያ ከሰራተኛው ደሞዝ መቁረጥ የበለጠ ኑሮን ስለሚያከብደው ሊታይ ይገባል ብሏል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መመራቱ የሚታወስ ነው። ኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መንግስት ላቀረበ ናቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ ሲል ጠይቆ በኢትዮጵያ ለ ሀምሳ ጊዜ የሚከበረውን ሰራተኞች ቀን ተንተርሶ በሰጠው ጋዜጣዊ መግለጫ የሰራተኞች ዋና ዋና ችግሮች ዙሪያ መንግስት ምላሽ እንዲሰጠው በመጠየቅ ቀኑን ያከበረ መሆኑን የኢሰማኮ ፕሬዚደንት አቶ ከሳሁን ፎሎ ተናግረዋል። ስምንት ያህል የሰራተኞች መብት ዙሪያ ላይ ያሉ ነጥቦችን በማንሳት መልስ እንዲሰጥባቸው ያስታወቀው ኢሰማኮ ዘንድሮውን በዓል ዋጋ ንረትና ካለበት በማይነቃነ ሲያስጨንቅ ደሞዝ ከእጅ ወዳፍ በሆነ ኑሮ በልቶ ማደር እየቸገረ ያለውን ሰራተኛ እውነታውን የሚያንጸባርቅ ነው ብሏል። ከዛ ባለፈ ሐሙስ የሚከበረውን የሰራተኞች ቀንን በተለያዩ የፓናል ውይይቶች እንደሚደረግበትም ተገልጿል። በጎፋ ዞን ላሟ ጅራት አልባ ጉማሬ መሰል ጥጃ ተገላገለችን ሰማን። ጥጃ ወዲያውኑ ሲሞት ላሟን በማግስቱ ሞታለች ሲሉ ነዋሪዎች፣ እኔ ስደርስ ባየሁት ነገር በጣም ደንግጬ ያለው ያሉት ደግሞ የአካባቢው የእንስሳት ሐኪም ናቸው። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ገዜ ከንቸው ቀበሌ እንዴት ላም ጉማሬ መሰል ጥጃ ከሰዓታት ምጥ በኋላ በሰዎች እርዳታ ብትገላገልም፣ ጥጃው ወዲያውኑ መሞቱንና ላሟን በማግስቱ ሕይወቷ ማለፉን የላሟ አሳዳጊና የአካባቢው ነዋሪዎች ነገሩኝ ብሎ የዘገበው ትግፋ ኢትዮጵያ ነው። የላሟ አሳዳጊ አቶ ኢሳይያስ አልፋቴ ስለ ጉዳዩ ሲያስረዱ ላሚቷ ከዚህ ቀደም ሶስት ዝር ወልዳ ነበር። በአሁኑ ዝር ሆዷ ያለ ልክ ከፍ ብሎ ነበር። የመውለጃዋ ጊዜ ሲደርስም እንቅስቃሴዋ ዘገምተኛ ነበር ሲሉ ገልጸዋል። በእለቱ ለመውለድ መቃረቧን ተከትሎ እንደኩል ጊዜው በሰላም ትወልዳለች ብለን ብንጠብቅም አምስት ሰዓታት በላይ ምጧ በመቀጠሉ ስጋት ስለያዘን ለአካባቢው የእንስሳት ሐኪም ደውለን ሁኔታውን አስረድተን ነበር። ነገር ግን ባለሙያው በቅርበት ስላልነበር በቶሎ አልደረሰልንም። ኋላም ላሟ በመዳከሟ የአካባቢው ሰዎች የወጣውን እግር አስረን እንጎትት በማለታቸው ጥጃው ተጎትቶ ከወጣ በኋላ ወዲያው ሞቷል ሲሉ ተናግረዋል። ጉማሬ የመሰሉ ጥጃ ክብደቱ በግምት 50 ኪሎ ግራም በላይ ነው ያሉት የአካባቢው ነዋሪዎች በማግስቱም ላሚቷን መሞቷን ገልጸዋል። እኔ ስደርስ ባየሁት ነገር በጣም ደንግጭ ያለው ያሉት የአካባቢው የእንስሳት ሐኪም እስከያስ ሀብታሙ የተወለደው ጭራ አልባና ከጥጃ ይልቅ ጉማሬ የሚመስል ፍጥረት ነው ማለታቸውን ቲግቫ ኢትዮጵያ ዘግቧል። ይህ ሞርስ ነው። የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ የአብዲ ኢሌ ታማኝ ወጣት ሚሊሻዎች በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ አስተዳደር ላይ የሸረቡት ሴራ ተጋለጠ። ከለውጡ በኋላ በሶማሌ ክልል የሰፈነውን ሰላም ለማደፍረስና አሁን በርዕሰ መስተዳደርነት ወንበር ላይ ያሉትን የሙስጠፌ መሐመድ አስተዳደር ደህንነቱ ከተጠበቀው የሶማሌ ክልል ነዋሪ ጋር ለማጋጨት የቀድሞ ፕሬዚደንት አብዲ ኢሌ ታማኝ ሚሊሻዎችን መልሶ የማደራጀትና ስምሪት የመስጠት ተልዕኮ በህቦ እየተከናወነ መሆኑን የሞርስ ምንጮች አጋልጠዋል። የአብዲኤልታማይ ሚሊሻዎች ወይም ህገው ተብለው የሚጠሩት ወጣቶችን በህቡ በማደራጀት የርዕሰ መስተዳድሩን ስም ማጥፋትና አስተዳደራቸውን ለማወቅ የጎሳ እንቅስቃሴ እንዲፈጠር ለማድረግ ሲዘጋጁ በዋነኝነት የአልኢትሃድ አልኢስላሚ ቡድን ቅሪቶችን ተጠቅመዋል ይላሉ የሞርስ ምንጮች። በዋናነት የሐሰት መረጃን በማስፋፋትና ትርምስ ለመፍጠር በተቀናጀ ሁኔታ እየተንቀሳቀሱ ነው የሚሉት የሞርስ ምንጮች ለጥፋት ተግባራቸው የሚጠቀሙበት ስትራቴጂ በድንበር ከተሞች ሚስጢራዊ ስብሰባዎችን ማካሄድ፣ ወጣቱን ማደራጀት፣ ስለ ክልሉ መሰረተ ቢስ መረጃዎችን፣ የሶማሌ ክልል የጸጥታ ኃይል ስምን ማጥፋት እና የመሳሰሉት ይገኙበታል። በተለይ የጸጥታ ኃይሉና ህዝቡን ማጋጨት በቀዳሚነት የተያዙ መሆናቸውን እና በቅድሚያም የርዕሰ መስተዳድሩን ስም ማጥፋት እና በህዝቡ ዘንድ የጥላቻ ስሜት እንዲፈጠር መስራት መሆኑ ተደርሶበታል። የአቶ ሙስጠፋ መሐመድ አስተዳደር የተወሰኑ ለአግባብ ለቤተሰቦቹ ጥቅም እየሰራ ነው፣ የሰብአዊ መብት ጥሰት እንዲፈጸም እያደረገ ነው በማለት እነዚሁ የአብዲዕል የታማኝ ሚኒሻዎች ከሙስጠፌ ቢሮ ታዘን ነው የመጣ ነው በማለት ስርዓት አልበኝነት እንዲሰፍን ለማድረግ እየተንቀሳቀሱ ነው ተብሏል። የጥፋት ቡድኑ ከሚነዛው ሐሰት ፕሮፓጋንዳ ውስጥ አንድም ለእውነት የቀረበ መረጃ ማግኘት አልቻልንም ያሉት የሞርሴ መረጃ ምንጮች በቀጣይ የጥፋት ቡድኑን ድብቅ ሴራ ከበስተጀርባው ማን እንዳለ በዋናነት እስከፊት ሆኖ ማን እንደሚመራው በተዘዋሪ እነማን እንዳሉበት ተጨባጩን እውነት ለአድማጭና ለተመልካች እናደርሳለን ብለዋል። ማስታወቂያ፣ ልንነግራችሁ ወደናል ስለ ማንበብ የአእምሮ ምግብ የሆነው ማንበብ ነውና፣ ልጅ ዳንኤል ጆቴ መስፍን በግል የማህበራዊ ትስስር ገጻቸው ያስተላለፉት ነው። ማንበብ አእምሮ ያጎለብታል። እና ልጅ ዳንኤል ጆቴ መስፍን እንዲህ ብለዋቸዋል። የአባታችን የራስ መስፍን ስለሺ አባት ትምትም ታሪክ በአዲስ አበባ ዩኒቨርሲቲ ፕረስ የታተመው የመጽሐፍ ምረቃ ግንቦት 1 ቀን 2017 ዓ ም ከቀኑ በሰባት ሰዓት ተኩል በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ በሚካሄድበት የመጽሐፍ ምረቃ መርሃ ግብር ላይ እንድትገኙልን በማክበር ጋብዘኖታል ብለዋል። ልጅ ዳንኤል ጆቴ መስፍን በጥሪው በስተግርጌ ከማክበር ሰላምታ ጋር ይላል የክቡርነታቸው ስም ተጨምሮበት። ይህ ሞርስ ነው። የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳ ዳ የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ አር ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ተጨማሪ ቤተሰቦችን እንድናፈራ አግዙን። ወደ ውጭ ዜና አልፋለሁ። አሜሪካ አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መገደላቸው ተሰማ። አሜሪካ በሰሜን ምዕራብ የመን የሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ ለፈጸመችው የአየር ጥቃት ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መሞታቸውን የታጣቂው ቡድን የቴሌቪዥን ጣቢያ ገልጿል። የሁሲዎች ምሽግ በሆነው በየመን ሰዓዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሰዑዲ አረቢያ የስራ ዕድል ለማግኘት ሲሉ ከኢትዮጵያና ከሌሎች ሀገራት ድንበር አቋርጠው የመጡ አፍሪካውያን ስደተኞች መገደላቸውን የኤፒ ዘገባ ያመለክታል። በሰዓዳ ግዛት የሚገኘው የአፍሪካ ስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎ ከሟቾች በተጨማሪ አርባ ሰባት ሰዎች መቁሰላቸው ተነግሯል። ይህንም ተከትሎ በህንጻዎች ፍርስራሽ ውስጥ የተሸፈኑ በርካታ አካላትን የሚያሳዩ ምስሎችን አልማሲራህ የተባለው የቡርኖ የቴሌቪዥን ጣቢያ ለቆ አሳይቷል። ከአሜሪካ ጦር በኩል እስካሁን የተሰጠ አስተያየት የለም። ነገር ግን የአሜሪካ ማዕከላዊ ዕዝ ፕሬዚደንት ዶናልድ ትራምፕ በፈረንጆቹ መጋቢት አስራ አምስት በሀሴዎች ላይ የአየር ዘመቻ እንዲጠናከር ካዘዙ በኋላ ጦሩ ከስምንት መቶ በላይ የሆቴ ኢላማዎችን መምታቱን አስታውቋል። ጥቃቱ የሚሳኤል እና ሰው አልባ አውሮፕላኖች የሚቆጣጠሩት ከፍተኛ ባለስልጣናትን ጨምሮ በመቶ የሚቆጠሩ የሀውቲ ተዋጊዎችና በርካታ የሀውቲ መሪዎችን እገድሏል ተብሏል። የሀውቲ ባለስልጣናት በተደረጉት ጥቃቶች በደርዘን የሚቆጠሩ ንጹሐን ዜጎች በሞታቸውን ቢናገሩም በቡድኑ አባላት ላይ የደረሰው ጉዳት ግን አነስተኛ መሆኑን ጠቁመዋል። በዚህ ወር መጀመሪያ ላይ በሀውት የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ማዲያ ጣቢያ ላይ የአሜሪካ ጦር ባደረገው ተከታታይ የአየር ጥቃት በትንሹ ሰባ አራት ሰዎች ሲገደሉ አንድ መቶ ሰባ አንድ ሰዎች ቆስለዋል። ባለፈው ወር ትራምፕ በሀውቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉም መዛታቸው ይታወሳል። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳ ዳዳ ዳ የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረጋችሁና ሌሎች ቤተሰቦች እንድናፈራ ስላደረጋችሁን ከልብ እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። የዘንድሮውን የሰራተኞች በዓል በልቶ ማደር እየቸገረ ያለውን ሰራተኛ እውነታውን የሚያንጸባርቅ ነው መባሉ፣ የአብዲ ኢሌ ታማኝ ወጣት ሚሊሻዎች በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ አስተዳደር ላይ የሸረቡት ሴራ፣ ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ምርምር ጣቢያ ፕሮጀክትን መቀላቀላቸው፣ በጎፋ ዞን ላሟ ጅራት አልባ ጉማሬ መሰል ጥጃ መገላገሏን ከሀገር ውስጥ ከውጭ ደግሞ አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያውያኑን ጨምሮ ቢያንስ 68 ሰዎች መገደላቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እየው ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና የዕለተ ረቡዕ ይህንን ይመስል ነበር። በቀጣይ የፊታችን አርብ በሞርስ ዜና እንገናኛለን። እስከዛው ድረስ ጤና ይስጥልኝ። ይህ ሞርስ ነው። የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ዳድድድዳ